ልደታ ለማርያምን እንዴት እና በምን ሁኔታ እናክብር? እንደምን ሰንበታችኋል? እንኳን ለመቤታችን ለቅድስት ድንግል ማርያም በዓለ ልደት በሰላም አደረሳችሁ። እንግዲህ በቅድስት ቤተክርስቲያናችን ስርዓት መሰረት ግንቦት አንድ ቀን የድንግል ማርያም ዓመታዊ የልደት በዓሏ መታሰቢያ ይደረጋል። እንግዲህ በዓላት ሲመጡ በእኛ ቤተክርስቲያን አሁን በጣም እየሰፉ የመጡ በርካታ ችግሮች አሉ። በዓላትን እንደ ክርስትና አለማክበር ካህዛብም መባስ በመብል በመጠጥ ብቻ በጭፈራ ብቻ ሆድን በመብላት ብቻ ማክበር እየተንሰራፋ ስለሆነ እንዴት ነው ማክበር ያለብን የሚለውን ጥቂት ለማለት ወደ እናንተ መጥቻለሁ። እንግዲህ እንዴት ነው ማክበር ያለብን? እንደ አህዛብ እናክብር? እየጨፈርን ሌሊቱን ሙሉ ይሄ የሚበላ የሚጠጣውን ብቻ ሰብስበን በማይገባ ነገር እናክብር? ይሻለናል ያዋጣናል? ወይስ በአበው ስርዓት፣ በመጽሐፍ ቅዱሳዊ ስርዓት ብንጓዝ ነው የሚሻለው? እንግዲህ በዓላት ሲከበሩ እነዚህ መንፈሳዊ ተግባራት ሲፈጸሙ መጽሐፍ ቅዱስ ምን ማድረግ እንዳለብን ይነግረናል። ከዛ በፊት አባቶቻችን በትውፊት እንደነገሩን እመቤታችን ቅድስት ድንግል ማርያም የተወለደችው ከቤቷ ውጭ ነው። በሊባኖስ ተራራ ላይ እናትና አባቷ እዛ ወልደዋታል። ፍጹም ደስታም ተገኝቷል በድንግል ማርያም መገኘት። ምክንያቱም እርሷ ሰማይ ናት፤ በእሷ ሰማይነት ፀሐይ ክርስቶስ ሊወጣ ነውና፣ በዚህ መነሻነት ኢትዮጵያውያን ኢትዮጵያውያት እናቶቻችን አባቶቻችን በዓሉን ከቤት ውጪ ወጥተው ያከብሩታል የድንግል ማርያምን ከቤት ውጪ መወለድ ለማስታወስ ነው ከዛ በተጨማሪ እመቤታችን የምትወደው በዓል እንደሆነ ሊቃውንት በትርጓሚያቸው ነግረውናል በርካታ በዓላቶች አሏት እመቤታችን በአመት ውስጥ ሰላሳ ሶስት በዓላት አሏት ከሰላሳ ሶስቱ በዓላት መካከል አጥብቃ የምትወደው የተወለደችበትን ቀን ነው ከጨለማ ወደ ብርሃን ከጠባብ ወደ ሰፊ የመጣችበትን ቀን የእናት አባቷ እንባ ስድብ እየተወገደበት ቀን በመሆኑ እመቤታችንም ተወደዋለች እያቄ ምናሃና ፍጹም ደስታን አግኝተውበታል ማለት ነው። ስለዚህ ይህንን የእንግል ማርያምን በዓል በመጀመሪያ እንግዲህ ማክበር ያለብን በቤተክርስቲያን። መንፈሳዊ በዓላት ከቤተክርስቲያን ውጭ አይከበሩም። በቅድሚያ ሰው በዓላት የተሰሩለት ወደ ክርስቶስ እንዲቀርብ ወንጌል እንዲማር በዛ ቅዱስን በረከት እንዲቀበል እንጂ ከቤተክርስቲያን ውጪ ቤት ውስጥ ባልባሌ ነገር እንዲያሳልፍ ስላልሆነ የመጀመሪያው ተቀዳሚ ስራችን በአካባቢ የሚገኝ የእመቤታችን የድንግል ማርያም ቤተ ክርስቲያን ጋር ሄዶ ማክበር የመጀመሪያው ተግባራችን ነው። በአካባቢያችን ባለው ቤተ ክርስቲያን ሄዶ በቅዳሴ በስጋው ደሙ፣ ታቦታቱን በማክበር እና በእለቱ የሚሰጠን ወንጌል በመማር ይሄ የመጀመሪያው የክርስትናችን ተቀዳሚ ተግባር ነው። በዚህ እናክብር። ሁለተኛ መንፈሳዊ በዓላትን ስናክብር መቼ መብል መጠጥ ይኖራል፣ ልክና መጠን አለው። እነዛ መብልና መጠጥ ሲገኙ ድንግል ማርያም ከቤት ውጭ አይደል የተወለደችው? እስቲ ቤት የሌላቸውን ማደሪያ የሌላቸውን ወገድ ዘመድ የሌላቸውን እንጎብኝበት። በዚህ በድንግል ማርያም ስም እሷን እያስታወስን እስቲ ወንድመቶቻችን እንጎብኛቸው። ለምሳሌ በዚህ በሉቃስ ወንጌል ምዕራፍ 14 ቁጥር 12 ላይ ጌታችን እንደተናገረ ምሳ ወይም እራት ባደረግህ ጊዜ ድግስ የምንለው ማለት ነው። እነሱን ደግሞ በተራቸው ምናልባት እንዳይጠሩ ብድራትም እንዳይመልሱልህ ወዳጆችህንና ወንድሞችን ዘመዶችህን፣ ባለጠጎች ጎረቤቶችንም አትጥራ ይላል። ታዲያ ማንን እንጥራ ካልን፣ ነገር ግን ግብዣ ባደረገ ጊዜ ድሆችንና ጉንድሾችን ተመልከቱ፣ ድሆችንና ጉንድሾችን፣ አንካሶችንና ዕውሮችን ጥራ። ምስኪኑ የምንላቸው አካል የጎደላቸው ማለት ነው። የሚመልሱልህ ብድራት የላቸውም። ብፁዕ ትሆናለህ፣ በጻድቃን ትንሣኤ ይመለስልሃል ብሎ ክርስቶስ ተናግሯል ማለት ነው። ስለዚህ በድንግል ማርያም በዓል ቀን እነዚህን አካላት የበዓላችን ተሳታፊ ብናደርግ መልካምና ክብር ስለምናገኝ፣ ተወዳጆች የእመቤታችን የቅድስት ድንግል ማርያም በዓል በዚህ መንገድ ብናከብረው መልእክቴን አስተላልፋለሁ። መጽሐፍ ቅዱሳዊ መልእክቴን እና ሌሊቱን ሙሉ ሲጨፍሩ ማደር፣ ዘፈን እስከ ጥግ ድረስ መልቀቅ፣ ያለ ልክ መብላት፣ መጠጣት ይሄ መጽሐፍ ቅዱሳዊና መንፈሳዊ ስላልሆነ እመቤታችንም ስለማትደሰትበት ከባዕዳ ምልኮም ርቀን፣ ይሄ በየዛፉ በድንግል ማርያም ስም የሚነግዱ የሚጠነቁሉ ዛፍን ቅብ የሚቀቡ ስላሉ ከዚህ ተቆጥበን በፍጹም መንፈሳዊ ነገር እንድናከብር መልዕክቴን አስተላልፋለሁ። እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ የልደት መታሰቢያ በሰላም አደረሰን አደረሳችሁ። መልካም በዓል ይሆንልን።